ኦኬ ኢስማዑኒ ጀይደን፣ ሰዎች በደንብ አርጋችሁ ለማዳመጥ ሞክሩ። ኮመንት ላይ ጋጋት አለ። የመበሻሸቅ ነገር፣ የኔ ይበልጣል፣ ይህ የህፃን ጨዋታ ማለት ነው። እሱን ተዉትና በደንብ አርጋችሁ አዳምጡ። ከኤፍሬም ከቴዲ ልጀመር። ባይዘዊ ቴዲ ያነሳው ሀሳብ እና ይውሃድ መጨረሻ ላይ ያነሳው ሀሳብ ተመሳሳይነት አለው። እስልምና ስለ ድህነት ጭራሽ ስለማያወራ ነው። ስለ ድህነት ሲጠየቁ ሳማጅ ኋር ያላወራው ጭራሽ ላይ ድህነት ስለ ድህነት ስለማያወራ ነው። ኖ ደቂቃዬ ስላለቀብኝ ነው። አላሁ ስብሐነው ተዓላ በሱረቱ አልሙዕሚኑን ላይ እንዲህ በማለት ይናገራል። ገና አንቀጹ ሲጀምር ማለት ነው። ቢስሚላሂ አራሕማን አራሒም ቀድ አፍለሐ አልሙዕሚኑን። አማኞች በእርግጥም ዳኑ። አማኞች በእርግጥም ዳኑ። ጭራሽ እስልምና ስለ ድህነት ስለማያወራ ነው። ሌላ ታሪክ ማለት ነው። እዚሁ እነማን ናቸው አማኞች ሲባል፣ ቴዲ የጠየቀው ጥያቄ ነው። አያይዣ እንደሌላ አስቀምጠው ብዬ ነው። እነማን ናቸው እነዚህ የዳኑ? ይድናሉ አይደለም፣ ይድናሉ አይደለም፣ ዳኑ ማለትም ጀነትን አገኙ ማለት ነው። ተረጋገጠላቸው፣ በምድራዊ ህይወታቸው ጀነት እንደሚገቡ ተረጋገጠላቸው። እነማን ናቸው አማኞች ሲባል፣ አለዚነሁም ፊ ሶላቲም ኻሺዑን እያለ ተግባራቸውን ይገልጻል። ስግደታቸው ላይ አላህን የሚፈሩ ናቸው እያለ ተግባራቸውን ይገልጻል። ተግባራቸው አለ ያ ተግባራቸው ደግሞ ከአላህ እዝነት ጋር ጀነት ያስገባቸው። ለምን ኩሉ በኒ አደም ከጧ ነብዩ መሐመድ ተናግሯሉ ሁሉም የሰው ልጅ ተሳሳች ነው ብለዋሉ ምንም አላህ ያዘዘውን ነገር ቢፈጽም እንኳን የሰው ልጅ ምንድ፣ ኩሉ በኒ አደም አጠቃላይ የሰው ልጅ ተሳሳች ነው ብለዋሉ ስለዚህ በአላህ እዝነት ያችን ስህተታችን ደግሞ አላህ በእዝነቱ እየማረን፣ እኛም የአላህን ትዕዛዝ እየፈጸምን ድህነት እናገኛለን። ለዚያም ነው ቀድ አፍለሐል ሙሚኑ አማኞች ዳኑን ያለው። እና በጣም ይገርማ ሌላው ምንድን ነው ኤፍሬም ያነሳው ነገር አለ በኮንፊደንስ ማለት ነው ምንድን ነው ስለ ስላሴ መጽሐፍ ቅዱስ ላይ አለ እንዴት የለም ትላለህ ብሎ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ብሎ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር የሚለውን ማለት ነው በደንብ አድርጋችሁ አዳምጡ ስላችሁ የነበረው ለዚህ ነው ትልቅ ስተት ነው የተሳሳተው ጥያቄ ምንድን ነበር የስላሴን ሀሳብ እግዚአብሔር ካስቀመጠ መጽሐፍ ቅዱስ ላይ አምጣለኝ ነው ያልኩ፣ ወይ ደግሞ ነብያቶች ነው ያልኩ። አንተ ያመጣህልኝ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ማን ተናጋሪ፣ ተናጋሪ ማን ነው? ወንጌላዊ ዮሐንስ ነው ተናጋሪው ተብሎ ይታመናል በክርስት ነው። እግዚአብሔር አይደለም ገና ሲጀምር። በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር እያለ የሚናገረው እግዚአብሔር አይደለም፣ ነብይ አይደለም፣ ዮሐንስ የተባለ ሰው ነው። ኦኬ ለዚያውም ዮሐንስ የዮሐንስ ወንጌል በጣም ቆይቶ ይመጣ ነው። የመጨረሻው ወንጌል ነው። ባይ ዘ ወይ ዮሐንስ ወንጌል ከወንጌላቶች የመጨረሻ ወንጌል ነው። ወደ ሁለተኛው ክፍለ ዘመን እንደዛ ነው የመጣው። ዲቴል ቀኑን ባላቅም ብቻ መጨረሻ ላይ የመጣ ወንጌል ነው። እና ዮሐንስ የተባለ ሰው እንግዲህ ክርስቶስ ካረገ በኋላ ስንት ዓመታትን አስቆጠሮ፣ ስለዚህ ስለ ክርስቶስ ስለ ስላሴ ተናገር ደግሞ ጥቅሱን ዲቴይል ገብተን ስንመለከቱ ስላሴ አይደለም ያሳየው ልብ ብላችሁ ተመልከቱ በተለይ ክርስቲያኖች በተለይ ክርስቲያኖች ለስላሴ ማስረጃ ተብሎ የሚቀርበው ይሄ ነው በጣም በሚያሳዝን መልኩ ማለት ነው ምንድነው ጥቅሱ የሚለው በመጀመሪያ ቃል ነበረ ይላል ያ በመጀመሪያ የነበረው ቃል ክርስቲያኖች ኢየሱስ ክርስቶስ ነው ይላሉ እሺ በመጀመሪያ ቃል ነበረ ቃል የተባለ ፐርሰን አለ ከዛሳ ቃልም በእግዚአብሔር ዘንድ ነበር ይላል ሁለተኛው ኃይለ ቃል ምን ይላል ቃልም በእግዚአብሔር ዘንድ ነበር ቃል የተባለው ፐርሰን በማን ዘንድ? በእግዚአብሔር ዘንድ ነበር። ሁለት ፐርሰንት ዘንድ የምትለዋ ቃል ሁለት ፐርሰን የምታጣምር ነች፣ አጣማሪ ነች። ኦኬ ቃል የተባለው በእግዚአብሔር ዘንድ ነበር አለና ቃልም እግዚአብሔር ነበር አለ። ልብ በሉ፣ በእግዚአብሔር ዘንድ ያለው ራሱ ቃል ማነው? ነው እግዚአብሔር ነው እያለ ነው። ሁለት እግዚአብሔሮች እያለ ነው ማለት ነው። ለምን በእግዚአብሔር ዘንድ ያለው ቃል ማን ነው አለ። በሶስተኛው ኃይለ ቃል ቃልም እግዚአብሔር ነበር። ሁለት እግዚአብሔሮች ነው እንጂ እየገለጸ ያለው በአካል ሶስት አንድ አምላክ የሚል ሀሳብ የለውም በጭራሽ ይሄ ነው በመቀጠል ብዙ የተነሱ ሀሳቦች አሉ ዮሐዲስ የተለመደውን ጥያቄ አንስተዋል ከዚህ በፊት የሚያነሳው ይሄ ነው እንግዲህ ምንድን ነው በመጀመሪያ ሀዲስ ከፍቶ አላነበበም ሀዲስ ሳይሆን የሀዲስ ትርጉም እንግሊዘኛ ያነበበው ሀዲስ ማለት ታቢዕዮች የነቢዩ መሐመድ ዐለይሂ ሰላቱ ወሰላም ንግግር በማስረጃ በሰነድ የዘገቡት ነው እሱም በአረበኛ ቋንቋ ነው ያቀረበው። እሱ እንግሊዝኛ ነው የሀዲስ ትርጉም ያመጣው፣ በመጀመሪያ ማለት ነው። ከኔ ጋር ስቀጥል ደግሞ ሀዲሱን ያነበብኩ ነው ማስረጃ ብለ ካመጣ እኛ ሙስሊሞች የምንቀበለው ሀዲስ ነው አ ሀዲስ ነዋ፣ ማስረጃ ይሄው፣ አረበኛውን ከፍትልሃለሁ እያነበብክ ታስረዳለህ። ይሄ ያስኬደናል። ለምን እ ሲቀጥል እንግሊዝኛ ተናጋሪ አይደለሁም። ከዚህ አንጻር ማለት ነው። ሌላው ምንድን ነው፣ ስለመለኮት የዋህድ የተባለ ወገናችን ለማንሳት ሞክሯል። ማስረጃ አለ ምናምን ነገር በጭራሽ የለም። ይልቁንስ መጽሐፍ ቅዱስ ላይ እንደው ሌላ ንቶ እና ስላሴን ጭራሽ የሚያንኮታኩት ስላሴን ጭራሽ ድምጥማጡን የሚያጠፋ መጽሐፍ ቅዱስ ላይ ማስረጃ አለ። እሱ ምን የሚል ነው? አንድ አምላክ የሚለሆነ ሀሳብ የሚያስጨብጥ ነው። በኦሪት ዘዳግም ቁጥር አራት ላይ ሙሴ ምን አለ? ለእስራኤል ልጆች እስራኤሎች፣ ስማ አምላካችን ስንት አምላክ ነው? አንድ አምላክ ነው። ስላሴ ላይ ግን ስንመጣ አሁን የፍሬምን ፊት ለፊት ብጠይቀው አብ ምንድን ነው ስለው፣ አምላክ ነው ይለኛል። ወልድሳ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስንት ዘረዘርክልኝ? ይሄ ነው ሶስት ነው የሚዘረዘ ይሄ ብጠይቀው የሚለስልኝ። ስለዚህ ይህንን ሀሳብ ያከሽፈዋል። እስራኤል ስም አምላካችን አንድ አምላክ ነው። ሲጀመር ኢየሱስ ክርስቶስ በአዲስ ኪዳን ዘመን የመጣ ሰው ነው ወንድ ልጅ ነው። ብራዘር ሉቃስ ወንጌል ምዕራፍ አንድ ከቁጥር 31 ጀምሮ ስንመለከት ስሙ ለራሱ በአዲስ ኪዳን የመጣ ነው። ወንድ ልጅ ነው፣ ከጊዜ በኋላ ይመጣ ነው። ለዚያም ነው እነሆ ትጸንሻለሽ ስሙንም ኢየሱስ ትዋለሽ እያለ ያበስራታል ገብርኤል ማለት ነው። ስሙንም ማን ትዋለሽ? ኢየሱስ ትዋለሽ። ገና ለወደፊት ፊውቸር ነው። ኢየሱስ ብለሽዋል አይደለም ትዋለሽ ፊውቸር ገና ሊመጣ ማለት ነው። በአዲስ ኪዳን የመጣ አንድ ሰው ነው ኢየሱስ ክርስቶስ። እኛ የምናከብረው የተከበረ ነቢይና የአላህ መልእክተኛ ነው። ፊተኛይቱ ትዕዛዝ ምንድናት ብለው ሲጠይቁት፣ አዲስ ኪዳን ላይ ስንመለከት አሁን የሙሴን አስተምሮ ማለት ነው። ምን አለ? እስራኤል ሆይ ስማ አምላካችን እግዚአብሔር አምላካችን አንድ አምላክ ባለ። እግዚአብሔር የሚለው ቃል ከጊዜ በኋላ የመጣ የግዕዝ ቃል ነው። አሁን እያነበብን ያለ ነው አማርኛ መጽሐፍ ቅዱስ ነው፣ ግዕዝ አይደለም። ለምን ግዕዙ አማርኛ ላይ እንደገባ አላውቅም። እግዚአብሔር የሚለው አማርኛ አይደለም ሲጀመር። ሲቀጥልም እግዚአብሔር የሚለው ከጊዜ በኋላ የመጣ ነው። ጋድ በሚለው ነው እንግሊዝኛው ላይ የምናገኘው ማለት አንድ አምላክ። ኢየሱስ ክርስቶስ ሲጠይቁት ምን አለ ፊተኛ ይቱ ትዕዛዝ ሙሴ የሰበከው ማለት ነው። እስራኤል ስም አምላካችን አንድ አምላክ የሚለውን ሀሳብ ሲጠይቁት ምን ብሎ እራሱን አልጨመረም። በአካል ሶስት አንድ አምላክ እኔም አለሁበት አምልኩ የሚል ነገር ጭራሽ ማለት ምንድን ያለው ራሱንም እንዲሁም ዝቅ አርጎ ምናለ እስራኤል ስም አምላካችን አንድ አምላክ ነው ብሎ በሀዲስ ጊራን ተናግሯል። ካስፈለገ ምዕራፍና ቁጥር አውጥተን መናገር እንችላለን። ያው የታወቀ ጥቅስ ነው ብዬ ስለዚህ እነዚህን ሀሳቦች ከዚህ አንፃር እንመለከት እንመለከታችኋለን። ሌላው ምንድን ነው? ተውሒድ ለማንሳት የሞከረው አላሁ ስብሐነው ተዓላ ቁርአን ላይ እኛ እያለ ይናገራል ብዙ ቦታ። ተውሒድ የሚለው ቃል የለም። ደቂቃ ቢኖር በደንብ መናገር ይችላሉ። ድምፄ ይሰማል? ቀይ ምልክት እያመጣ ነው። ምንድን ነው አላሁ ስብሐነው ተዓላ ቁርአን ላይ እኛ የሚለው የክብር ብዜት ነው። ለምን በመጀመሪያ አንድ መሆኑን ተናግሯል። ቁል ያ መሐመድ በል ሁወ ላሁ አሐድ፣ እሱ አላህ አንድ ነው ብሎ ተናግሯል። አንድ ነው ከተባለ ሶስት አይደለም ማለት ነው። አንድ ነው ከተባለ ሁለት አይደለም ማለት ነው። እኛ ሲል የክብር ብዜት ነው። እኛ ሰዎች ለምሳሌ ራሳችንን ከፍ ስናደርግ የሆነ ነገር ሰርተን እኛ ይህን ነገር እኮ አደረግን፣ እኔ ብቻዬን እንደዚህ ልል እችላለሁ። ለምሳሌ ማለት ነው፣ እኛ እኮ ይህን ነገር ሰራ ልል እችላለሁ፣ አንድ ፐርሰን ሁኜ እኔ ብቻዬን። ይሄ የክብር ብዜት ነው። ኦኬ ቁርአን ላይ አላህ እኛ ሲል የክብር ብዜትን እያሳየ ነው። አሁን ቴዲ እንዳለው ፕሮግራም ይዘን በደንብ ብንወያይ ደስ ይለናል። አሁን ለራሱ እንዳጋጣሚ ነው እዚጋ የተገናኘነው ማለት ነው። አላኩል ያህል ያነሳቸውን ሀሳቦች ያው ያስታወስኩትን ለመግለጽ ሞክር ያለሁኝ። ግን ዮሀድዬ ማስረጃ ብለህ ስታመጣ እኔ አኔጋ ስትመጣ ሀዲት ክፈት ሀዲት የእንግሊዝኛ ከፍተ ምናምን እሱ እኔ ሲጀመር አልጠቀምበትም። ሀዲት ማለት አረበኛው ነው። እሱን ከፍተ አብረን መማማር እንችላለን። ስለዚህ ይሄ ነው